ሺ የተበላ ተበላ ወይ ከሩታ ሎክ ወይ ከውሽሚታ ሎክ። እንግዲህ ውሽሚቷ ዛሬ አንዱ አመት ወሰዳት ማለት ነው። ውድ ቤተሰቦች ሰላም ቆማ ሄደሃል ማለት ነው። በእናተ ልጁን ልጁ ነው እኔ ማለት ነው። ልጁ ልጁ እንደው እኔ ልሞት ወይስ ሄርሜላ ትሞት? ሄርሜላ ትሞት፣ ከነቁ መቷ ማለት ነው። እባክ ምንዋ ነህ ምንድነህ? አንተ ውሽሚት ነህ አንተ ወይስ ባልዋ ነህ ወንድሟ ነህ ምንድነህ? አረሽኩ በሉኝ ኮሜንት ላይ ማለት ነው። እንዳታልፎኝ ማለት ነው። እኔ እውነቴ ለሙላችሁ በ እንዲ ቅጠል ያለው ማለት ነው። ወዲ ወዲ ስል ካየዋቸው በኋላ ማለት ነው። እንዳ ውድ ቤተሰቦች ምንና ምን ናቸው? እንደ ኮሜንት ላይ ሳትነግሩኝ እንዳታልፎኝ ማለት ነው። በዚህ ወቅት በጣም ያብርሽ አብርሽ አሳዝኖኛል በጣም ማለት ነው። ወይ እንደ አብርሽ አንጀት የበላው የለም። በቃ የኔ ወንድም፣ የኔ ጀግና፣ የኔ አንበሳ፣ የኔ የኔ የዋህ፣ የኔ ምስኪን፣ የኔ ታጋሽ፣ የኔ ሁሉ ነገሬ አብርሽዬ እንደዚህ ጉድ አደረገች፣ እንደው ጉድ አደረገች ሄርሜላ በላይ ላይ እንደው ሌላ ውሽሚት ይዛበት መጣች። አብርሽ ብለህለህ ነበር እኮ ተናግረን ነበር አንሰማ ማልከን ማለት ነው። እኛ ደግሞ ለፋን ለአንተ ስንል ማለት ነው። ስንት ነገር ስንባል፣ ስንዘቀዘቅ፣ ስንሰደብ አንተ መቼ ሰማህ? የሚሉህን ነገር መቼ ትሰማለህ? እንግዲህ ውሽሚት አንዱን አንጠልጥላ መታለች። አሁን ከሱ ጋር እንካ ሰላምታ ልትናው ወይስ ምን ሊሻልህ ነው? እስቲ ንገረኝ ማለት ነው ንገረኝ ሲመክሩህ እሺ ያትል ስትባል እሺ ያትል እንግዲህ እሷማ የምትፈልገውን አግኝታ ካንተ ሰብስክራይብ ለቅማ ቪው ለቅማ ታዋቂ ሆና እንግዲህ ውሽሚት ይዛሃል መጣች ማለት ነው ወይ ሌላ ሰክራለች እኮ ሌላ በዚህ ወቀት ቤተሰብ ለማንኛውም እውነት ለመናገር ማለት ነው እና ይሄ ልጅ ምንድን ነው ምንዋ ነው እውነት ኮሜንት ላይ ያስቀምጡልኝ ቀልዱ ቀልድ ነው ማለት ነው እና ምንዋ ነው? እውነት ባልዋ ነው ግን ባልዋ አይመስለኝም። ይመሳሰላሉ አይደል? ወንድሟ ነኝ አይደል? ወንድሟ ነው ወንድሟ ነው ብሏል። ረ ላይ ለተመጣሽ ፈታበሉ ቤተሰብ ሁሉ የጭቅጭቅ ፍንድና አንዳንዴ ያስፈልጋል ማለት ነው። ግን እውነት ለመናገር ማለት ነው ወንድሟ ነው፣ ወንድሟ ይመስላል አይደለ? ዝች ውሽሚት ውሸታምቺ፣ ውሽሚት። ጓደኛ የለኝ፣ ቤተሰብ የለኝ፣ ማንም የለኝ ከአብርሽ በስተቀር። ሁሉ ነገር የአብርሽ ነው፣ የምጠጣው አብርሽ ነው፣ የምበላው አብርሽ ነው፣ የማስበው አብርሽ ነው፣ ከአብርሽ ሌላ ምንም። ትላንትና ደግሞ የምንነበረ ስዘፍንለት የነበረ እግሩ ምንድን ነው ያለችው? ብቻ ልሳመው እንጂ ያለችው ወይኔ ዘፈኗል ያዝም ብለኛል፣ ማለት ነው። እና የምትሉ ሽሚት ማለት ነው ለካ ወንድም ማለት ወይስ? እናንተ እንዴት ነው የምታስቡት? ዘመዷንም ዘመድ እንኳን አይመስለኝም። ወይስ ፊልተር ነው ቲክቶክ እንግዲህ አንዱም ሰው አንድ አይነት ነው የሚያደርገው፣ የተለያየውም ሰው ቢሆን ግን። እኮ ሄርሜላት ባል እንዳላት ታውቃላችሁ ማለት ነው። ልጅም እንዳላት ማለት ነው። ነገር ግን ግማሹ ፈታዋለች ይላል፣ ግማሹ ገንዘቡን ይዛበት ይዳለች ይላል፣ ግንባሹ ደግሞ የመንግስት ዳ አለባት ይላል። ወይ ውሽሚት የሌለባት ነገር ስንት ነገር አለ ማለት ነው እና እኛን አደከመችን እንጂ እኛም ደግሞ መቼም አንደቅምላትም። እንግዲህ እሷም ትቀጥልበት፣ እኛም እንቀጥልበታለን። እሷ እኛን ቸርት በማድረግ እኛ ደግሞ እሷን በመስደብ እሷን በመከታተል ልክ እንደ ሩትዬ ማለት ነው። ትላንትና ላያችሁም እንደ ሩትዬ ስትከታተላት ያለችበት ገብታ ስትወጣላት ማለት ነው። ግን አብርሽ ነው ያሳዘነኝ እኔ የእውነት ለመናገር ማለት ነው። ወይ ከዚች ከእንቁ ሚስቱ ጋር ከልጁ ጋር አልሆነ አሪፍ ላይፍ እያሳለፈ እየሳቀ እየተዝናና ከኦዲንሶቹ ጋር አብረው ሆኖ ኦዲንሶቹ ሲወዱት ሲያከብሩት እንደ በፊት ሲሉት፣ አሁንም እኮ የኔ ወንድም የሚል እኮ አሉ። እኔ ደግሞ የሚያስቀኝ ነገር ነበረ፣ እውነቴ ቤት ኩበት ማለት ነው። የኔ ወንድም የሚሉት ማለት ነው። የኔ ወንድም፣ የኔ ጀግና፣ የኔ ጠበለል፣ የኔ የዋህ፣ የኔ ምስኪን፣ የኔ ሁሉ ነገር አብርሽዬ እኮ ሲሉ እንዴት እንደምስቅ በጣም የሚያደርጉኝ ማለት ነው። አብርሽ እኮ ምን እንደሆነ እንኳን እኮ አይ እኮ እውነቴ ደውላችሁ አብርሽ እኮ በፊትም እኔ እንደዚህ ነበርኩኝ፣ አልፈርድባችሁም ማለት ነው። እና ለማንኛውም እራሳችሁ መቆጣጠር ቻሉ ማለት ነው። እውነት አንዳንዴ አትበዱ፣ አንድ ሰው አትበደም ብላችሁ አንድ ሰው ተናግረዋል ብላችሁ በቃ። እኔ ደግሞ የሚገርመኝ ማለት ነው። እውነት ነው የምላችሁ፣ የሰው ማንነቱ ነው የምገምተው ማለት ነው። በኮሜንት የሆነ በምንም የሆነ አንዱ አሁን ለምሳሌ ገብታ የመጀመሪያ ኮሜንት ከሆነች ማለት ነው፣ ሄርሜላ ትክክል ናት ከተባለስ በቃ ይሄዱበታል። የራሳቸውን እና ሀሳብና አስተያየት አይሰጡም ማለት ነው። አብርሽም ደግሞ እንደዛው ማለት ነው። አንዷ ገብታ የኔ ወንድም ካለች በቃ ሌላው ደግሞ ይቀጥልበታል ማለት ነው። በዚሁ አጋጣሚ ወንድማችሁ አይደለም አልልም፣ ወንድማችሁ ነው። እንደፈለጋችሁ መሆን ትችላላችሁ። ነገር ግን ቦታችሁ ወቁ እሺ። ቦታ ማወቅ ጥሩ ነው ማለት ነው። እና እንግዲህ አሁን ለወንድማችሁ ምንድ ነው ምንለው? እኔ የገረመኝ ነገር ለአብርሽ ምን ምን ምላሽ እንሰጠው ነው። ይኔ ዛሬ ሲያላለቅስ ይመጣ ለአብርሽ ማለት ነው። እንዴት በላይ ላይ ደረብሽብኝ? አንቺ ውሽሚት ነሽ። ገና በላይ ላይ ውሽሚት እንዴት ትደርብብኛለሽ? ብሎ እንግዲህ ሚዲያው ሊቀወጥ ነው ማለት ነው። እኔ እንደሚመስለኝ የሚመስለኝ እውነት ለመናገር ውሽሚት እንኳን አይመስለኝም፣ ወንድሟ ይመስለኛል ምክንያቱም እራሷ ቁጭ ነው የሚመስለው፣ ማለት ነው አንድ ማይል ለያዩም፣ ጥርሳቸው መልካቸው ምናቸው ደግሞ፣ እናንተ ከሁሉም ይቆላታል ማለት ነው። አቅፏታል ደግሞ በነገራችን ላይ ማለት፣ አስተቃቀፉ ደግሞ የፍቅረኛ ማሞች ይመስላል ወይስ ባሊና ሚስት? እስኪ ኮሜንት ላይ አስቀምጡልኝ ማለት ነው። እንደኔ እንደኔ ባሊና ሚስት ይመስሉኛል ማለት ነው። እና ባሏም ቢሆን ጥሩ ነው፣ ውይ በገላገለን እንደው ቢወስዳት እውነቴ ነው የምላችሁ ማለት ነው። በእናታችሁ ሰ እንትን ዛሬ ዩቱብ ማጋጣሚ ምናምን ዩቱብ ተከፍቶለት ከመጣ ማለት ነው በአንዴ መቶ ሺህ እንደው ቢገባ ደስ ይለኛል። ምክንያቱም ከአብርሽና ከሮታ ህይወት እንድትወጣና ከእሱ ጋር አብረው እንዲሆኑ ማለት ነው አብረው ሆነ ቪዲዮ እንዲሰሩ፣ አብረው ሆነው እንዲጨፍሩ። መጨፈር ግዴለውም እሷ መጨፈር ስለምትችል ታስለምደዋለች ማለት ነው። እና አብረው ቢሆኑ ደስ ይለኛል ማለት ነው። ነገር ግን የቆየ ቪዲዮ ይመስለኛል። የእኛ ልጆች እኮ እናንተ ነብሳችሁ ይማር ነብሳችሁ አይማር ኬት ኬት እንደምታመጡት እኮ ግራ ነው የሚገባት ኬት እንደምትፈለፍሉት ወይስ ለቃው ነው? እኔ በነገራችን የውሽሚት የትኛውም አካውንቷ የለኝም፣ እውነት ለመናገር ማለት ነው። ቲክቶክ አካውንቷ ብትሉ፣ ኢንስታግራም፣ ዩቱብ አራሱ አይመጣልኝም ሰው ሼር ካላረጋልኝ ወይም ደግሞ አብርሽ በሼር ባረገው ገብቼ ካላወጣሁት በስተቀር ስልኬ ላይ የት እንዳለች አላውቃትም። ቲክቶክም እንደዛ ሰው አውርዶ ምናምን ነገር ካላከልኝ ወይም ደግሞ ኔትዎርክ አድርጌ ሱማን ካልገባው በስተቀር የትም ቦታ አትመጣብኝም በስልኬ ላይ ማለት ነው። እና ለዛ የት እንደለቀቀችው አላቅም። አጋጣሚ ራሷ ለቃ ከሆነ ካልሆነ ግን የእኛ ልጆች የተመታችሁ ወይም ምትናችሁ፣ በቃ የማታረጉት ነገር የለም እሷን ለመጣል ማለት ነው እሷን ወደ ኋላ ለማድረግ ማለት ግን እኮ በስራዋ ነው። እውነቴ ነው የምላችሁ። እኔ በእናንተ ላይ አልፈርድም። ለምን ብትሆኑ ከምታደርገውና ከምታሳየን አክል ነው ክብር ስለሌላት ክብር የሚገባት ልጅ ስላልሆነች ነው። እናንተም እንደዚህ ነገር የምታረጓት እንጂ ፈልጋችሁ አይደለም። እንጂ ይገባታል። ምክንያቱም በሰው ትዳር ላይ እና በየባለ ትዳር ወንድ ላይ መንጠልጠል ማለት በጣም ያስጠላልና አልፈርድባችሁም። ቀጥሉ።